አሰላሙ አለይኩም ወረመቱላሂ ወበረካቱ። ውድና የተከበራችሁ የኢየሱስ ቤተሰቦች እንዴት ናችሁ? ሰላም ናችሁ? በእያላችሁበት ሰላማችሁን ያብዛልን። እኔ ሰላም ነኝ አልሐምዱሊላህ። ናችሁ ዛሬ እየላችሁ የምቀርበው ቪዲዮ ጅብሰም ላይ የሚሰራ አልሙኒየም ፕሮፋይል የሚባል ነው። እየላችሁ የምቀርበው ታችንም በጅብሰም ሰርተን በአልሙኒየም ፕሮፋይል ደሞ ነገር ተጠቅመን ባልሙኒየም ፕሮፋይል ቤታችንን ማሸብረቅ እና ማሳመር እንደምንችል ላሳያችሁ፣ ብክር እያለው ማለት ነው። እንደምታዩት አሁን የምትመለከቱ ቤት ሰንበቴ ከተማ ላይ እንደዚህ በምታዩት ቀለል ባለ ዲዛይን፣ እጅግ በሚያምር ዘመናዊ በሆነ ዲዛይን ሰርተነዋል። ለአልሙኒየም ፕሮፋይል ያለው ከስሩ እንደምታዩት እየቆራረቁ ይገኝ ያለውኝ አልሙኒየሙ እንግዲህ ስራችን ላይ በጣም ነው የሚያሳምረው። ጅብሰም ቦርድ የሰራ ነው። ጅብሰም ላይ ብንጠቀሙ በጣም አሪፍ ነው፣ ያሳምራል። በጣም ውብ የሆነ ስራ ነው። ያን ፕሮፋይል እንግዲህ የምትመለከቱት እንደዚህ ብረት ናቸው፣ እነዚህ ብረቶች ናቸው ጅብሰም ላይ የሚቀበሩት። እነዚህን እንግዲህ በፈለግነው አይነት ዲዛይን ሰርተን በጣም ያምራል። በጣም ውብ የሆነ ስራ ነው፣ ቤታችን ያሳምርልናል ማለት ነው። ጎልሳችን በጣም የተለየ ውበት ሰጠዋል። እንደዚህ ሻዶ ከዳርና ዳር እንደዚህ እንደምታዩት ሻሉ እናደርግለት አለ ዙሪያውን፣ ከዛ ተንጠልጣይ ላይ እንገጥመዋለን። ሲቀጥልም ደግሞ ሙሉ ወጥ የሆነ ይህን ቤታሁን ሙሉ ወጥ ብንሰራው ራሱ እንደዚህ ሙሉ ወጥ ሰርተን ይህንን እየቆረጥን እንገጥማለን ማለት ነው። እነዚህን የምትመለከቷቸው ብረቶች ሶስት ሳንቲም ናቸው። በሶስት ሳንቲም እየተቀደዱ በጅብሰሙ መሀል ላይ ነው የሚቀበሩት። ጅብሰሙ መሀል ላይ ተቀብረው ይሄ ብረቱ ይቀበራል። ብረቱ ይሄ የምታዩት ብረት ክፍተትና ምንተለግና እነዚህ ይቀበራሉ። እንደዚህ ነው ጂብሰሙ ላይ ይቀበራሉ። እነዚህን ከቀበርን በኋላ ቻክ እናደርጋለን ማለት ነው። ቻክ ይደረጋል ላይ ቻክ ከተደረገ በኋላ እነዚህ የምታዋቸው የጅምላይት ገመር ነው የሚመጡት። እነዚህ ይለጠፋሉ ሲል አልሙኒየሙ ላይ እነዚህ ላይ ይለጠፋሉ። አሁን ኛ ይህንን የሰራ ነው እንግዲህ ከፍ ዝቅ ነው። ሶስት ደረጃ አለው። ከመጀመሪያ ይሄ እንደዚህ ነው የሚያሳየኝ። ከመጀመሪያ ይህንኛው ከስር ያለው አንድ ዝቅ ነው። ከዚህ ስነሳ በአርባ አምስት ሰዓት የተነሳ ሁለት ዝቅ ዝቅታውል እዚህ ላይ ሻዱ አለ። እንሻላ ጅምላይት ገጣጠሜ ነጋሳያቸዋለሁ በጅምላይት እንዴት እንደሚያምር ከላይ ያለው ደግሞ አንድ ከፍታ አለ። ወር ላይ ካፍት ይገለጣለው ይሄም አርባ ሳንቲም ነው። ወር ላይ ያለው ከፍ ያልኩላ ከዛ ሲቀጥል እዚህ ጋር ላይ መሀል ላይ እንደዚህ ደግሞ ሰላሳ ሳንቲም ክፍተት አለ። ካፍተዋ የዚችን ከፍታ አድርጌ ወደ ታች እንደዚህ አንጠልጥየዋለሁ። እነዚህ እንግዲህ ተንጠልጣዩ ላይ ነው እነዚህ የሚገጠምኳቸው። ይሄ ዙሪያውን እነዚህ የምታዩቸው ኤል ኤሉ አልሙኒም ናቸው። አልሙኒየም ፕሮፋይል ነው ያታዩዋቸው እነዚህ ቀብረን ነው። ልክ በሚታዩት አይነት አሰራር እንደዛ አድርጌ ነው የቀበልኩ። ጅብሰሙን ከሰራን ኮሉሱ ካደረግን በኋላ ገል ተጠቀሙ ማለት ነው። በእንትን ቆርሰን፣ በትራይንደር ቆርሰን፣ በመጋዝ መሆን ይችላለን። በዚሁ አጋጣሚ ሙያተኛ የሆናችሁ ጅብሰም ኮርኒስ ለምትሰሩ ምናልባት ቪዲዮ የምትመለከቱ ከሆነ አሰራሩን በሌላ ጊዜ በሰፊው እጀላቸው መጣለሁ። ከፈለጋችሁ እንዴት እንደሚሰራና እንዴት አሰራሩ እንዴት እንደሆነ በሰፊው የማሳያችሁ ይሆናል ማለት ነው። ነገር ግን አሁን የማሳያችሁ ቤታችንን እንዴት ማሳመር ቤታችንን አልሙኒየም ፕሮፋይል እንዴት እንደሚያሳምርልን ላሳያችሁ እወዳለሁ ማለት ነው። እና እነዚህ አሁን እንግዲህ የምታዩት ያው አልሙኒየሙ ትንሽ ወደድ ስለሚል አቅም ይጠይቃል። ሰው ትንሽ አቅም ስላነሰው በዚሁ ያለችውን እኛ አላታችን ዲዛይን ተጠቅመን እንሰራለን። እነዚህ የምታዩዋቸው ኤልኤል ናቸው። አራቱን ቦታ ላይ ኤልኤል አድርገን ሰርተለታል። ስቶክ አሉ እዚህ ጋ ጫፍ እና ጫፍ ላይ። እነዚህ የምታዩዋቸው ስቶኮችን ተቀራራ ጋር የከበድ ናቸው። በጣም ነው የሚያምሩት፣ ስቶክ ላይ ስታስቀምጡ። በነገራችን ላይ አምሮ ባትጠቀሙ፣ እንደዚህ አቀራርባቸው ብታደርጓቸው በጣም ሀሪፍ ናቸው፣ ያምራሉ። ብዙ ጊዜ ስራ ላይ ታያቸዋላቸው። እኔ እንደዚህ ነው የማስቀምጠው። አሁን እዚህ ጋ በዚህ እንደዚህ ሳይድ ላይ ባጭሩ ሳይድ ሶስት ተጠቅም ያለውን ዚህ ሶስት ስቶክ ተጠቅም ያለው እዚህ አልሙኒየም ጫፍ ላይ ደግሞ እነዚህ የምታይዋቸው ሁለት ስቶኮች አሉ። እነዚህ ከለር ይቀያይራሉ ስቶኮቹ ሶስት አይነት ከለር ነው የሚያበሩት። ደ ሽሮ ያበራሉ። እነዚህ ከለር ይቀይራሉ። እነዚህ ማብሪያ ማጥፊያ ስላላደረኩለት ነው። አሁን በሶኬት ስለተጠቀምኩ ነው። እነዚህ ከለር ይቀያይራሉ ስሎቹ እና እንግዲህ ወደ ወርቃማ የሆነ ከለር አለው። በንፋል ጉት አይነት መክተም ትችላላችሁ ማለት ነው። ይህን እንደዚህ ቤታችን ልሙጥ ነገር ሰርተን ለእይታ የማይሰለች አይተነው የማይሰለች ቤት፣ በጣም ደስ የሚል ዲዛይን ወጥ የሆነ ነገር ተጠቅመን በአልሙኒየም ፕሮፋይል ቤታችን ኳብትንና ሽብርቅ ማድረግ እንደምንችል ነው የማሳያችሁ ማለት ነው። እንግዲህ አሁን ይሄ ቤት እንደምታዩት ቅልል ያለ ነው። ሳሎን ነው፣ ሰፊ ነው። አራት ተኩል በስድስት የሆነ ሳሎን ነው። በጣም ዘመናዊ ስራ ነው የሰራነው። ጠርዙን ጠብቀን፣ ግድግዳውን ቀጥ አድርገን፣ ሁሉንም ነገር በቃ በጣም በጥንቃቄ ነው የሰራነው። በጣም ነው የሚያምረው። ነገር ግን ኮተት ያልበዛበት ነገር ወጥ የሆነ ነገር የተጠቀመ ማለት ነው። ከዚህ በላይ ደግሞ ሙሉ ወጥ የሆነ ነገር ሰርታችሁ አልሙኒየም ፕሮፋይል ትጠቀሙበት፣ በጣም ያምራል ማለት ነው እና ሁ አሰለቱም ስትመለከቱ ግድጅብ ስም ዱከርት የበዛበት እንደዚህ እንደ ድሮ ምናምን የወጣ ገባ ያለ ነገር ያን ያክል አሁን ላይ ተፈላጊ ስላልሆነ እንደዚህ ወጥ ነገር ሰርታችሁ አልሙኒየም ፕሮፋይል ተጠቀሙ። ለእናንተ በጣም አሪፍ ነው ብዬ ስላሰብኩ ነው። እንግዲህ ይቺ የምትመለከተው ብሬ አልሙኒየም ፕሮፋይሏ የምትባለው ጅብሰሙ ላይ የምትቀበረው ነው። ይቺን እንግዲህ ምን እናደርጋለን መሰላችሁ፣ 3 ሳንቲም ጅብሰሙ ላይ ሰንጥቀን ይቺን ነው የምንቀብረው። እንደዚህ ትቀበራለች። ይቺ ሙሉ ለሙሉ ወደ ውስጥ ትገባለች ይቺ። ከዛ ይቺ ከገባ በኋላ ቻክ እናደርጋለን፣ ጅብሰሙ ላይ ይህንን ቻክ እናደርጋለን። ቻክ ካደረግን በኋላ ላይቷ እንግዲህ ይችላል ጅም ላይቷ ገመድ፣ እቺ ላይት ማለት እንደ ጅም ላይት ነው። ስለዚህ በጅብሰሙ ኮልስ ላይ ጅምላይት እንደሚጠቀመው ይቺ ናት ገመዷ ይቼግን ይችግልን እንደዚህ ትላጣለች ይች እንደዚህ የተላጠች እዚህ ጋር ይለጠፋል። እንደዚህ በምፈልገው ዲዛይን ካስቀመጥ በኋላ ቺን እንደተና እዚህ ጋር እንለጥፈዋለን። ከዛ በኋላ እናበራለን ማለት ነው። ይሄ ሲበራ በጣም ነው የሚያምረው። እዚሁ ላይ ተለጥፎ ይቀራል። ከዛ በኋላ ይችላለች አለች ነጭ ላስቲክ እነዚህን እዚህ ጋር እንገጥማለን ማለት ነው። እነዚህ እዚህ ጋር ላይ ከተማሉ ይሄንን ሙሉ ለሙሉ ቻክ አድርገን ከጨረስን በኋላ ቻክ እናድርግ እዚህ ጋር ላይ የገባብን ሙሉ ለሙሉ አጥድተን ከአጠዳም በኋላ ይችን እናስቀምጣለን። ገመሏል ካስቀመጥ በኋላ ደግሞ ይህንን መጨረሻ ላይ ይህን እናስቀምጣለን ማለት ነው። አሁን ቆራርጠን ካስገባን በኋላ ይህን እናስቀምጣለን። እንግዲህ እነዚህ ዋጋ በሜትር ሺው ለመቶ ብር ናቸው። ይህንን አልሙኒየም ፕሮፋይል ማሰራት የምትፈልጉት ወንድሞች ጅብሰም ኮርኒስ እኛም ባንሰራላችሁ እናንተ ማሰራት ከፈለጋችሁ እነዚህን አልሙኒየም ፕሮፋይሎች በእኛ በኩል ታገኛላችሁ። እየደወላችሁ ማናገር ትችላላችሁ። የምትፈልጉት ቦታ ላይ እንልክላችኋለን። የሚሰራም ካለ አሰራሩን ቲዎሪ እንሰጠዋለን። እንዴት መሰራት እንዳለበት፣ እንዴት መሰራት እንደሚችል ሙሉ ሀሳቡን እንነግረዋለን ማለት ነው። እና እንግዲህ ቤታችሁ ላይ አልሙኒየም ፕሮፋይል ማስገጠም ፈልጋችሁ በምን አይነት መንገድ እንገጥማለን፣ የት ስናገኛለን ብላችሁ ለምትጨነቁት ወንድሞች ሊናናጉኝ፣ በማንኛውም አካባቢ ላይ ገዝተን እንልክላችኋለን። እነዚህ እንግዲህ ሁሉንም ገመዱንም ብረቱንም እንታተሮችም አሉ። እነሱን ጨምሮ ሜትር 200 ብር ነው። እነዚህ ማለት ነው። በዚህ በሜትር 200 ብር ነው። በሜትር 200 ብር ገታችሁ እንግዲህ ቤታችሁን ቋዋ ብትንና አሸብርቃችሁ አሳምራችሁ ማድረግ ትችላላችሁ። በነገራችን ላይ ይሄ አልሙኒየሙ በግድግዳው ላይ መቅበር ይቻላል። አቁሙ ያላችሁ ግድግዳ ላይ ይሄንም እንደዚህ ሰንጥቁ፣ በግድግዳ ላይ ሙሉ ለሙሉ ማድረግ ትችላላችሁ። ግድግዳ ላይ ተገጥሞ ሲበራ ልክ እንደዚህ ነው። ከኮርኒሱ ጋር አብሮ ተያይዞ ይሄዳል። ኮርሱ ላይ አድርገን በዛው በግድግዳ ላይ ነው። በጣም ነው የሚያምረው። ሰዎች አላችሁ የጀመርኩላችሁ የእናንተንም እንደዚህ የእጃውን ጠብቆ ነው በጣም ብዙ ጊዜ ጠብቆ ነው የሰራንለት እናንተም ደግሞ ጠብቃችሁ አትቀሩም በጠበቃችሁበት ልክ እጅግ በጣም ዘመናዊ ስራ ሰርቼ ነው ማሳያችሁ በጣም ዘመናዊ ስራ ሰርቼ ለቅላችኋለሁ ሁላችሁም የጀመርኩላችሁ እህት ወንድሞች ቤታችሁን ይህንን አይነት ዲዛይን እንጠቀምላችኋለሁ የመቆየታችሁ ለእናንተ ሀሪፍ አድቫንቴጅ ነው አዲስ ነገር እንጠቀሙ አድርጓችኋል ማለት ነው እኛ ሊያደግመንም ይህንን ገዝታችሁ ሙሉ ለሙሉ ገጣጥመን እንደዚህ እንደቤት ተዋብተን ብለን አሸብርቀን እናስረክባችኋለን ማለት ነው። እና ታገሳችሁ ስለጠበቃችሁንም ከልብ አመሰግናለሁ። እስካሁንም ስላውላላችሁ ይቅርታዬን እጠይቃለሁ ማለት ነው። ቀጣይም ደግሞ ጅብሰን ፖልስ ማሰራት የምትፈልጉት ወንድሞች እኛን አናግሩ። እጅግ በዘመናዊ መንገድ ቤቱ በሚያምርበት ቤቱ በሚፈልገው አይነት አሰራር ሰርተን እናስረክባችኋለን። በየትኛውም አካባቢ ላይ እየተንቀሳቀሱ እየሰራው እገኛለሁ። ኢንሻአላህ ከዚህ በኋላ የሰራተኛ ጉድለቶችን ስለቀረብኩኝ የሰጣችሁን ስራ በአማና እና በቅልጥፍና ሰርቼ አስረክባችኋለሁኝ። ምንም የምትጨናነቁበት ነገር የለም እና እንግዲህ አልሙኒም ፕሮፋይሉን ሁላችሁም ተጠቀሙት እያልኩኝ መክራለሁ ነው ማለት ነው። ቤቱ እንደምታዩት እንግዲህ በአልሙኒም ፕሮፋይል ትንድምሏል። እስከ መጨረሻ ድረስ አብራችን ስለነበራችሁ ከልብ አመሰግናለሁ። ወሰላሙ አሌይኩም ረማቱላ